50% የባንክ ኦብሽን እናዘጋጃለን። 50% የባንክ ኦፕሽን መሮሩ ብቻ ሳይሆን ከወለር ነፃ የሆነ የባንክ አገልግሎት ነው። በካሬ 66000 ነው እየሸጥነ ያለ ነው። ይሄ በከተማችን ኮምፓውንድ ከሆኑ አፓርትመንቶች ልዩ የሚያረጋን ይሄ ነው። ሴኩሪቲ ካሜራና ሴኩሪቲ ጋርድ ስላለው ምንም አይነት የደህንነት ስጋት አይኖርባቸውም። ኮሜርሻል አገልግሎትን ለመጠቀም ይመጡ አፓርትመንቱ አይሄዱም። ይሄ በራሱ ፋይናንስ ና ከገነባ በኋላ አሳይቶ ፔመንት የሚጠይቅበት ሁኔታ ነው።

ሰላም ጤና ይስጥልን። እንደምን አላችሁ? ውድ የስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን እየዞርን የምንቃኝበት ነው። ዛሬ የምንገኘው በሞን ሪል ስቴት ነው። ሞን ሪል ስቴት ምን አዲስ ነገር ይዞልን መጥቷል? ከዚህ በፊት ምን አይነት ቤቶችን አስረክቧል? አሁንስ ደግሞ እየሰራቸው የሚገኙ ቤቶች ምን አይነት ናቸው? የሚለውን ከነ ካሪያ አማራጮቻቸውና ዋጋዎቻቸው መረጃ ከነሱ እንጠይቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ስለ ቢዝነስ ሚዲያ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የምንቆየው እኔ ሉካ ቢዳብል በካሜራና ኦላ አብሮናለ። አብራችሁ ቆዩ። ኪንግ ፖምስ እውነትም ኪንግ ነው። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። በመጀመሪያ ለተመልካቾች ራስን አስተዋውቅልን። ለቢዝነስ ሚዲያ በየሳምንቱ በቤቶች ልማት ላይ የተሰማሩ ድርጅቶችን እየዞሩ የምንቃኝበት ነው እና እስ ለተመልካቾች ራስን በማስተዋወቅ ጀምረህልን አሁን የምንገኘው የት ነው የሚለውን ነገር ግለጽ። በጣም ጥሩ። ይሆፍ እባላለሁ። የሞን ሪል ስቴት የሴልስ አማካሪ ነኝ። እንግዲህ ዛሬ የመጣችሁት ሞን ሪልስቴት ነው። ከዚህ በፊት ሞን ሪልስቴት የሚታወቀው በሞን ፒ ኤል ሲ ነው። እሱም በጨርቃጨርቅ ፋብሪካ ከአስር በላይ የሆኑ ጨርቃጨርቅ ፋብሪካዎችን ረንድ የሚያደርግ ነው በተጨማሪ ደግሞ መርካቶ ውስጥ በደንብ ይታወቃሉ። ኒሜሪና መሀመድ ተብሎ አስመጪና ላኪዎች ናቸው እና ይሄ ስም በደንብ ይታወቃል። የስሙ መጠሪያውም የመጣው ከነሱ ነው። የሁለት ስም ጥምር ነው። ይህም ማለት መሐመድና ኒሜሪ የሚሆን ነው ማለት ነው። በጣም ጥሩ እንደነገርከኝ ሞቢል ሪል ስቴት ከዚህ በፊት ምን ላይ እንደነበረ ነግረኛልና እስቲ በሪል ስቴቱ ዘርፍ ላይ ደግሞ ምን ያህል ጊዜ ቆይቷል? መልካም እንግዲህ ወደ ሪል ስቴት ኢንዱስትሪ ከገባን አንድ አመት ሆኖናል። በዚህ አንድ አመት ውስጥ ግን የሰራናቸውን ስራዎች ማሳየት እንችላለን። ይህም ማለት መቶ ፐርሰንት ያለ ያለቁ ሱቆችን አሁን ልናሰረክብ እየሰራ እንገኛለን። ኦሬዲ ፊኒሽንግ ላይን ያለ ነውና ይሄኛው አንደኛ ማሳያችን ነው። ሁለተኛ ነገር ደግሞ አሁን ፎቁ የደረሰበትን ደረጃ ማየት ይቻላል። ሌላኛው ደግሞ ቁፋሮ ላይ ያለ ነው። እሱን ኦሬዲ ስራ ላይ ያለ ነው ማለት ነው። እኛ አጠቃላይ የያዝ ነው ኮምፓውንድ አፓርትመንት ነው። ይሄ ማለት በኋላ በደንብ ልናብራራው እንችላለን። በ ስምንት ሺ ካሬ ሜትር ላይ ያረፈ ኮምፓውንድ የሆነ አፓርትመንት ነው። ሶ ይሄ ማለት ደግሞ እየገነባን ያለ ነው መንደር ነው። ለዛውም ምቹና ዘመናዊ መንደር ነው እየገነባን ያለ ነው። በዚህ ምቹና ዘመናዊ መንደር ውስጥ ግን እስካሁን ድረስ ምን ሰራችሁ ለሚባለው ጥያቄ መልስ እንዲሆነን ዘንድ እየሰራን ያለ ነው እና በዓይን የሚታየውን እናንተ ማሳየት ትችላላችሁ። ኦሬዲ አሁን ግንባታው ስምንተኛ ፎቅ ላይ ደርሰዋል ማለት ነው። ይሄ ስምንተኛ ፎቅ ላይ የደረሰው ብሎካችን በአንድ ዓመት ውስጥ ነው ማለት ነው። እስከ አራተኛ ድረስ የሚደርሱ ሱቆች ናቸው። እነዚህ ደግሞ ፊኒሽንግ ላይ የደረስ ነው በአንድ ዓመት ውስጥ ነው ማለት ነው። ይሄንን ይመስላል የስራ ሂደታችን። በዚ በዚህ አጋጣሚ ልጨምርልሽ ምንፈልገው እስካሁን ድረስ የገነባ ነው በራሳችን ፋይናንስ ነው ቅድም እንዳወረውልሽ ሲሞን የራሱ የሆነ ባክግራውንድ ፋይናንሻል አለውና እስካሁን ያሉትንም ግንባታዎችንም በዚህ መሰረት ነው እያስኬደ ያለው። በተጨማሪ ደግሞ ያከፋፈሉን ሁኔታ እንደዛ ነው፣ ይህን ቤዝ ያደረገ ነው። ይህ ስልሽ በራሱ ፋይናንስ ይገነባና ከገነባ በኋላ አሳይቶ ፔመንት የሚጠይቅበት ሁኔታ ነው ማለት ነው። ይህም ይመስላል። ምናልባት ለተመልካቾችን ግልጽ ለማድረግ ቤቶቹ በምን አይነት አማራጮች ነው ከሱ ቁጭ የቀረቡት? እናም ደግሞ የት የት ነው ሳይታቸው ይገኛል? የቤት አማራጮቹ ባለሁለትና ባለሶስት መኝታ ናቸው። ባለሁለት ከ94 ካሬ ጀምሮ እስከ አርባ ካሬ በተለያየ ካሬ አማራጭ ባለ ሁለት መኝታ አለን። ይህ ማለት 97 ካሬ፣ 104 ካሬ፣ 110 ካሬ፣ 121 ካሬ፣ 127 ካሬ እና 137 ካሬ ባለ ሁለት መኝታ አለን ማለት ነው። ከትንሹ 97 ካሬ እንዳቅማቸው መግዛት ይችላሉ። ይህ ማለት 97 ካሬ 376000 ብር ቅርመክፍያ ብቻ አሁን ላይ መግዛት ይችላሉ። ይህ ማለት ባለ ሁለት መኝታ በ336000 ብር ቅርመክፍያ መግዛት ይችላሉ ማለት ነው። ይሄ ዝቅተኛና በተመጣጣኝ ዋጋ ቤቶችን ለሚፈልጉ ሲሆን እንዲሁም ደግሞ አራት ካሬ ጀምሮ ያሉት ተጨማሪ የሰራተኛ ክፍል አላቸው። እንዲሁም ደግሞ ላውንደሪ ክፍል እና ስቶር ክፍል አላቸው ማለት ነው። ሌላው ነገር ተመሳሳይ ነው። ራሳቸውም ተመሳሳይ ነው። ግን ያው የዋጋው ልዩነት የሚኖረው በካሬው ልዩነት ነው ማለት ነው። ሌላኛው የአፓርትመንት አማራጫችን ባለሶስት መኝታ ነው። ባለሶስት መኝታ እንግዲህ የቤቱ ቪአይፒ ነው። ይሄ ማለት ትልቁ ካሬ እና ብቸኛ በአንድ ፍሎር ላይ አንድ ባለሶስት መኝታ ብቻ ነው የሚኖረው። ሶ ይሄ ማለት ትልቁ ካሬና ከሁሉም ለየት ተደርጎ የሚሰራው ሲሆን ሌላው ነገር ልዩ የሚያደርገን ሶስት ቤቶች ግራውንድ ላይ አለ። እንግዲህ ያልተለመደ ነገር ነው ምናልባት ከዚህ በፊት ሪል ስቴት ላይ ግራውንድ ላይ አይገኝም፣ ግን እኛ ጋር ውስን ቤቶች ሶስት ቤቶች ግራውንድ ላይ ለሽያጭ አውጥተናል። ይሄንን ቀድሞ የሚመጣ ከስተመር ማግኘት ይችላል ማለት ነው። በጣም ጥሩ እንግዲህ የካሬ አማራጮቹንም ዋጋዎቹንም በምን ያህል ሊያገኙ እንደሚችሉ ነግረኛልና እስቲ ብዙ ሰዎች ስለዚህ ደንበኞች እናንተን በምንመርጠው ይመጣሉ ብለ ታስባል? በጣም ጥሩ ጥያቄ ይዘ። ይሄንን ጥያቄ ሲመልስ ደስ እያለኝ ነው ምክንያቱም ከብዙዎች የምንለየበት ጥያቄ ስለሆነ ማለት ነው። አንድ ስድስት ፖይንቶችን ላንሳልሽ። አንደኛው ከውጭ ሀገር ሆኖ እንደሚገዙ ከስተመሮቻችን ያለምንም ስጋት እዛ ሆነው ሊገዙበት የሚችለውን አማራጭ አዘጋጅተናል። ይህም በዲች በኩል ውላቸውን መጨረስ ይችላሉ ማለት ነው። አንደኛው ይሄኛው ለየት ያደረገናል። ሌላው ነገር 50 ፐርሰንት የባንክ ኦፕሽን እናዘጋጃለን። 50 ፐርሰንት የባንክ ኦፕሽን መሮሩ ብቻ ሳይሆን ከወለድ ነፃ የሆነ የባንክ አገልግሎት ነው። ሌላው ነገር ተጨማሪ እዚህ ላይ ደግሞ መጥቀስ የሚፈልገው የባንክ ብድሩ አሁን ላይ ሳይሆን የሚጀምረው ልክ ቤቱ ከተረከቡ በኋላ የ50 ፐርሰንቱ የባንክ ኦፕሽኑ ይጀምራል ማለት ነው። ሌላኛው ነገር በካሬ 69500 ነው እየሸጥን ያለ ነው። ይሄ በከተማችን ኮምፓውንድ ከሆኑ አፓርትመንቶች ልዩ የሚያደርገን ይሄ ነው። ምክንያቱም እኛ እየሸጥን ያለ ነው በሲንግል አፓርትመንት ዋጋ ነው። ሶ በ69500 በካሬ አዲስ አበባ ውስጥ ብቸኛ ነን። እሱ ብቻ አይደለም፣ 1 ፐርሰንት ለሚከፍሉ ከስተ ከስተመሮቻችን በካሬ 48650 ነው የሚሸጠው። እንዲሁም ደግሞ 50% ለሚከፍሉ ከስተመሮቻችን ደግሞ በካሬ 59000 እየሸጥን እንገኛለን። እንደ አቅማቸው ደግሞ በ25% ለሚከፍሉ ከስተመሮቻችን ደግሞ በካሬ 66000 ነው እየሸጥን ያለነው። ይሄ እኛ ጋ ኔት ዲስካውንት ነው የምናደርገው ከ30% እስከ 5% ኔት ዲስካውንት በቁጥር፣ ለዛ ነው የምነግርሽ ማለት ነው። ሌላኛው ነገር በፍሎር 6 አባወራ ብቻ ነው የሚኖረው። አንድ ብሎክ ከ1000 ካሬ ሜትር በላይ ላይ ነው የሚያልፈው ያ ላይ ስድስት አባወራ ብቻ ነው የሚኖረው ማለት ነው። ይሄን ምንድን ነው ጥቅሙ የሚለው ከስተማሮች እራሳቸው ያውቃሉ ማለት ነው። ሰፊ የሆነ ኮሪደር ይኖራቸዋል። የጋራ መልገልገያ የምንላቸው እነዚህ ሊፍቶች፣ ኮሪደር እንዲሁም ደግሞ ጋር ቤት ሹተሮች አይጨናነቁም። እነዚህ እነዚህ አሪፍ ነው የሚሆነው ማለት ነው። ኪንግ ፓምስ እውነትም ኪንግ ነው። ሌላኛው ነገር ኮምፓውንድ አፓርትመንት መሆኑ ነው። እንግዲህ ኮምፓውንድ አፓርትመንት ስንል ብዙ ነገር ማንሳት እንችላለን። አንድ ሰው ቤት ሲገዛ አብሮ የሚገዛው ብዙ ነገር ነው። አንደኛ የልጆቹና የራሱ ደህንነት አብሮ ይገዛል። ሌላኛው ነገር ደግሞ ጽዱና ምቹ መንደር አብሮ ይገዛል። ሌላኛው ስለ ራሱ ደህንነት ያስባል። ለምሳሌ አንድ ኮምፓውንድ አፓርትመንት አንድ ከስተማራችን ከዛ ሲገዛ ኢንቨስት ሲያደርግ አብሮ የሚያገኘው አንደኛ የልጆች መጫወቻ ስፍራ ቦታ ያገኛል። ይሄ ብዙ ቦታ የሚያስቸግር ነው። ሁለተኛ ነገር ዙራው ስለሚታጠር ነው የራሱ የሆነ ሴኩሪቲ ካሜራና ሴኩሪቲ ጋርድ ስላለው ምንም አይነት የደህንነት ስጋት አይኖርባቸውም። ሁለተኛ ነገር ደግሞ ለአዋቂዎች የሚሆን መናፈሻ ይሰራል። ይህም ደግሞ ከስተመር ቤት ውስጥ ተደስቶ ወጥቶ ሪፍሬሽ ራሱን ለማድረግ አየር ለማውሰድ ሌላ ወደ ሌላ ከተማ መሄድ አይጠበቅበትም። እዚህ ግቢ ውስጥ ማድረግ ይችላል ነው። ሶስተኛው ነገር ደግሞ የራሱ የሆነ ትራስ አለው። ይሄ ላይ ደግሞ ለሰርግ፣ ለልደት፣ ለማንኛውም ሴሬሞኒ በነጻ መጠቀም ይችላል ማለት ነው። አራተኛው ነገር ደግሞ የራሱ የሆነ ከርሰ ምድር ውሃ አለው የራሱ የሆነ ከርሰ ምድር ውሃ አለው። ማለት የውሃን ችግርን ይቀርፋል ማለት ነው። ምንም አይነት የውሃ መቆራረጥ ነገር አይኖርም። እሱም በይዘዌ ውላችን ውስጥ አለ። ብዙ ቦታ ላይ የራሱ የሆነ ከርሰ ምድር ውሃ አለ ሊባል ይችላል፣ ግን ውል ውስጥ አይኖርም። እኛ ጋር ግን ይሄንንም ጨምሮ እስታንድ ባይ ጄኔሬተር በውል ውስጥ እናካትታለን። ይሄ ለከስተመር ጋራንቲ ነው ማለት ነው። ሌላኛው ነገር የአከፋፈሉ ሁኔታ ነው። ቅድም አነሳልሽ እንደሞከርኩት በራሱ ፋይናንስ ነው ቅርማ የሚገነባው፣ ከዛ በኋላ ነው ክፍያ የሚጠይቀው። ከፋፈሉን በተመለከተ ሶስት ጥቅሞችን ያገኛሉ። አንደኛ እኛ ክፍያ ለመጠየቅ ግዴታ መገንባት ስላለበት በጊዜው እንድንገነባ ያደርጋል ማለት ነው። ሁለተኛ ከስተመር በታሰበና ዲሊቨሪ ታይሙን እንዲጠብቅ ያደርገዋል ማለት ነው። በሰአቱ በየጊዜው ከገነባን ዲሊቨሪ በሰአቱ ስለሚያል እዚህ ከስተመር ይጠቀማል ማለት ነው። ሶስተኛ ነገር ደግሞ ከስተመር እየሰራ መክፈል ይችላል ማለት ነው። ሶ ጊዜ ይኖረዋል። አሁን ለምሳሌ የኛውም ሲ ብሎክ ስምንተኛ ፎቅ ላይ ደርሰናል። ዛሬ ከስተመር መጥቶ ቢገዛ ሁለተኛውን ክፍያ የሚከፍለው አስራ ሁለተኛ ላይ ሲደርስ ነው ማለት ነው ጋፕ አለው ከስተማር በዚህ መጠቀም ይችላል ማለት ነው እነዚህ እነዚህን ማንሳት እንችላለን በጣም ጥሩ በሰፊው እናንተን ከሌሎች ሪልስቴቶች ምን ይለያቸዋል ለሚለው ጥያቄ ለተመልካቾች መረጃ ሰጥታል ብዬ አስባለሁ ቅድምም ስለ ፋሲሊቲዎች እየገለጽክልኝ ነበርና እስኪ ለተመልካቾች በደንብ ግልጽ እንዲሆን ደግሞ የእናንተ መኖሪያ ቤቶች ፋሲሊቲዎችን ታሳቢ ተደርጎ ነው የተሰራው በምን አይነት መልኩ ነው ትምህርት ቤቶች ሊሆን ይችላል ጂም የልጆች መጫወቻ እነዚህ የመሳሰሉትን በምን መልኩ ሊያገኙ ይችላሉ ካላችሁበት ሳይድ ማንሳት በጣም ጥሩ ጥያቄ ከትንሹ ነገር የራሱ የሆነ ከርሰ ምድር ውሃ አለው። ይሄም ማለት ምንም አይነት የውሃ መቆራረጥ አይኖርም። ስታንድ ባይ ጄኔሬተር አለው፣ ምንም አይነት ማብራት መቆራረጥ አይኖርም ማለት ነው። ሌላኛው ነገር ደግሞ ፓርኪንግ ነው። ምናልባት ከዚህ በፊት በብዙ ቦታ ሰምተን ልንሆን እንችላለን፣ በቂ የሆነ ፓርኪንግ ኤሪያ ይባላል። እኛ ጋር ግን ውሉ ላይ የምናካትተው የራሱ አንድ አፓርትመንት የገዛ አንድ ፓርኪንግ ቦታ ይኖረዋል ማለት ነው፣ ይሰጠዋል። ይሄ በውሉም ውስጥ የምናያይዘው ይሆናል። ሌላኛው ነገር ደግሞ ፍሪ የሆነ ከሚሰጠው ውጪ ሌላ ፓርኪንግ ኤሪያ አለው። ሌላኛው ነገር መናፈሻዎች ቅድም እንዳነሳዋቸው መናፈሻዎች ይኖሩታል፣ የልጆች መጫወቻ፣ መዋኛ ገንዳዎች። እነዚህ በቀላል የምናያቸው ነገሮች አይደለም። ምክንያቱም ግቢ ውስጥ ይሄ ተሟላ ማለት ወደ ውጭ የምንወጣበት ምክንያቶች አይኖሩንም ማለት ነው። በጣም ጥሩ። የተለያዩ መረጃዎችን ሳይታችሁ የካሬ አማራጮቻችሁ እና ደግሞ ዋጋንም ነግረኸኛል በዝርዝር እና አሁን ደግሞ ቦታው ላይ ሄደን አሁን ላይ ግንባታው ምን ላይ እንደደረሰ ማየት በደስታ

እንግዲህ አሁን ማሳይሽ ያለቁ ሱቆች ያልኩሽን ወደ ማየት እንሄዳለን። እንግዲህ እንደምታያቸው ሴራሚኩም ያለቀ ነው። ቀለም ቻክ ተደርጎ አልቋል። ኦልሬዲ አንዳንድ ትናንሽ ስራዎች ናቸው የቀሩ። የአልሙኒየም ስራዎችም አልቋል። ስዊቾች እና የማብራት የአምፖሎች ናቸው የቀሩ ማለት ነው። አንደኛ ፍሎር ላይ ነው ማለት ነው አሁን ያለ ነው። አንደኛ ፎቅ ላይ ነው ያለ ነው። አንደኛ ፍሎር ሙሉ ለሙሉ ሱቅ ላይ ገነባችሁ? አዎ። አንደኛ ፍሎር ላይ ሙሉ በሙሉ ግንባታቸው ያለቁ ሱቆች ናቸው። ከአራት ወር በኋላ የሚረከቡ ሱቆች ናቸው ማለት ነው። እነዚህ አሁን በ30% ቅድመ ክፍያ ገዝቶ ከአራት ወር በኋላ ስራቸውን የሚጀምሩበት ይሆናል ማለት ነው። እንደምታየ ሁሉም ነገር ያለቀለት ነው። ትናንሽ ነገሮች ናቸው የቀሩት፣ እነሱም በአራት ወር ውስጥ ሰርተን እናሰረክባለን ማለት ነው። ሌሎችም ደግሞ ምን ደረጃ ላይ እንዳሉ አብረን እየዘውን እናያለን። እንደምታዩ ይሄ ሰፊና ለየትኛውም አገልግሎት መሆን የሚችል ነው። ለጂምም፣ ለካፌም መጠቀም ይችላሉ። ትናንሽ ካሬዎች የሚፈልጉ ከሆነ ደግሞ ከ21 ካሬ ጀምሮ እንዳቅማቸው እስከ 82 ካሬ በተለያየ ካሬ አማራጭ አለን። ሶ እንደምታዩት ነው። ሰፊና፣ መንገድ ዳር ምቹና ዘመናዊ የሆነ ሱቆች ናቸው ማለት ነው። እንግዲህ አሁን የምንገኘው እንዳልከኝ ኮሜርሻል አገልግሎት ላይ የሚሉት ቤቶቻችሁ ላይ ነው። እና ከመኖሪያ ቤቶቹ ጋር እንዴት ነው ያለው ነገር? ዲዛይን ከመደረጉ ጀምሮ ስለ ቤታሮች በጣም ጥሩ ጥያቄ መጠየቅ ያለበት ነው። የሱቅና የአፓርትመንቱ መግቢያ የተለያየ ነው። እንደምታዩት የሱቁ ዋና መግቢያ ይሄኛው ነው። የሁሉም ሱቁ ኮሜርሻል ቢሆንም መግቢያቸው የተለያየ ነው። የአፓርትመንቶቹ ደግሞ የራሱ የሆነ ግቢ አለው ብዬሻለው። የራሱ የሆነ ግቢ ስላለው በዛ በኩል ነው መግቢያቸው ማለት ነው። የተለያየ ናቸው አይገናኙም። ሊፍቶቹም የተለያዩ ናቸው። አንድ ብሎክ ላይ አራት ሊፍቶች ነው የምንጠቀሙ። ከዛ ውስጥ አንደኛው የሱቅ ነው። ሶስቱ ደግሞ የአፓርትመንት ብቻ ናቸው ማለት ነው። የሱቁ እስከ አራት ድረስ ነው የሚሄደው ሶስቱ የአፓርትመንት ደግሞ እስከ አስራ ዘጠነኛ ድረስ ይሄዳሉ ማለት ነው ስለዚህ የተለያየ መግባቸው በዛ በኩል ምንም የሚያሳስብ ነገር የለውም ማለት ነው በጣም ጥሩ ስለዚህ ኮሜርሻል አገልግሎትን ለመጠቀም ይመጡ ሰዎች ወደ አፓርትመንቱ አይሄዱም ይሄ በጣም ትልቅ ነገር ነው እያስባለሁ ስለዚህ ይህንን ገዝቶ እዚህ ለመጠቀም የሚያስብ ሰው ካላችሁበት ሳይት አንጻር ምን ያህል ገበያ ያገኛል ያ ሰው እስኪ ስለ ሳይቱ በአጠቃላይ በዙሪያ ስላሉ ነገሮች ነገር ነው ባይዘዊ ስለ ጥያቄዎች ሰላ ደንቅ አላልፍም እዚህ የሚሸጠው ሱቅ ብቻ ብቻ አይደለም፣ ገበያም ጨመር ነው። ይህም ስልሽ እንደምታዩ ትልቅ መንገድ ነው ከፊት ለፊታችን ያለው። ይሄ ትልቅ መንገድ ደግሞ ሃይዌ አይደለም፣ የእግረኛ መንገድ የሚበዛበት እንዲሁም ደግሞ በዙሪያችን ትላልቅ መንደሮች ያሉት በዚህ በኩል ከቤቴል ዓለም ባንክ መንገድ ስለሆነ ትላልቅ ባለሀብቶችና ትላልቅ ሰዎች በዚህ የሚያልፉበት መንገድ ነው። እንዲሁም ደግሞ ዙሪያው መንደር ነው። ይህንን እንደ አንድ አድቫንቴጅ መጠቀም ይችላሉ። ሌላኛ እና ትልቁ ነገር እንደ አየር ጤና ትልቁና ብቸኛ ሞል ነው ማለት ነው። ሶ ይሄ ራሱ የራሱ የሆነ አድቫንቴጅ አለው። አብረን እየሸጥን ያለ ነው ሱቅ ብቻ ሳይሆን ገበያ ከስተመርም ጭምር ነው ማለት ፈለጋለሁ። በጣም ስለዚህ አሁን ያለንበትን የኮሜርሻል አገልግሎት የሚለውን ቤት ቅድመ ክፍያው ምን ያህል ሊሆን ይችላል? ከአነስተኛ ካሬ ደግሞ አነስተኛው ካሬ እንግዲህ ሀያ አንድ ካሬ ነው ሱቆች ላይ ይሄንን ሀያ አንድ ካሬ በ30 ፐርሰንት ቅድመ ክፍያ ይሄ ማለት በ600 ሺ ብር ቅድመ ክፍያ በአጠቃላይ በቶታል ፕራይሱ ደግሞ በ3 ሚሊዮን መግዛት ይችላሉ ማለት ነው። ይሄኛውን ሱቅ ባይዘ ሁለት ኦፕሽን አለው። ሁለት ሱቅ ማድረግ ይቻላል። ሌላኛው ቤት ቤት ነው። ቤት ደግሞ ትንሹ ካሬ 97 ካሬ ነው። ይሄንም በ339 ሺህ ብር ቅድመ ክፍያ፣ አጠቃላይ ዋጋ ደግሞ በ6 ሚሊዮን ብር ባለ ሁለት መኝታ መግዛት ይችላሉ ማለት ነው። በጣም ጥሩ ቆይታ አድርገናል። የተለያዩ መረጃዎችን ነግረኸኛል ና በመጨረሻው፣ ተመልካቾች እናንተ ማግኘት የሚፈልጉ በምን መልኩ ሊያገኛቸው ይችላል? መልካም፣ በመጀመሪያ እናንተ እዚህ ድረስ መጣችሁ ስለጎበኛችሁ ላመሰገናችሁ ፈልጋለሁ። እኛ ማግኘት የሚፈልጉ ከስተመሮቻችን በታች ባሉ ስክ ቁጥር ደውለው አሊያም ደግሞ በዋትሳፕ ኮንታክት ማድረግ ይችላሉ። በድጋሚ ስለነበረ ቆይታ አመሰግናለሁ። ኪንግ ፖምስ እውነትም ኪንግ ነው። እንደ ተመለከታችሁት በሞል ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። የተለያዩ መኖሪያ ቤቶችን፣ ሱቆችን በምን ያህል የካሬ አማራጭና ዋጋ እንደምታገኙ በዝርዝር እንደተረዳችሁበት ተስፋ እናደርጋለን። እናንተ ደግሞ እነሱን ማግኘት የምትፈልጉ ከሆነ ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የእኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።